ይችላል የጤነኛ ሰው የደም ግፊት መጠን ከ120 በ80 መብለጥ የለበትም። የደም ግፊት መጠኑ የላይኛው ወይም ሲስቶሊኩ ከ120 እስከ 129 ሆኖ የታችኛው ወይም ዳያስቶሊኩ ከ80 በታች ከሆነ ቅድመ ደም ግፊት ወይም ከፍ ያለ የደም ግፊት ልንለው እንችላለን። የላይኛው ወይም ሲስቶሊኩ ከ130 በላይ እንዲሁም የታችኛው ወይም ዳያስቶሊኩ ከ80 በላይ ከሆነ የደም ግፊት ህመም ይባላል። ይህም በተለያየ ደረጃ ይከፋፈላል። የደም ግፊት ልኬቱ ግን የላይኛው ወይም ሲስቶሊኩ ከመቶ ሰማንያ በላይ ወይም የታችኛው ወይም ዲያስቶሊኩ ከመቶ ሃያ በላይ ከሆነ አስጊ የደም ግፊት ደረጃ ስለሆነ እጅጉን አፋጣኝ የህክምና እርዳታ ያስፈልጋል። ያስተውሉ፣ የህመም ምልክት አላዩም ማለት አልታመሙም ማለት አይደለም። ከፍተኛ የደም ግፊት እንዳለበት ለማወቅ የግድ የኩላሊት ድክመት፣ የልብ ድካም ወይም ስትሮክ ህመም እስኪያጋጥመዎ አይጠብቁ። ደም ግፊቱን በየጊዜው ይመርመሩ። በተለይ እድሜዎ ከ30 ዓመት በላይ ከሆነ፣ የደም ግፊት ህመም ያለበት የቤተሰብ አባል ካለዎት፣ ውፍረት ካለቦ፣ የስኳር ህመም፣ የታይሮይድ ሆርሞን መብዛት ህመም፣ የኩላሊት ህመም እንዲሁም ሌሎች ተጓዳኝ ህመሞች ካለቦ በመደበኛ ሁኔታ የደም ግፊቱን